አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድና የተከበሯችሁ የቻናል የቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ ስራ አግኝቻለሁኝ። ምን እያደረኩ ይመስላችኋል? ፍየል ጥጃ እያበላሁ ነው። ጥጃ ገዝቻለሁ፣ የፈረንጅ ጥጃ። እንደዚህም ደግሞ ፍየል ሙክት አለኝ ማለት ነው። ሙክት እዛ ጥቁር ስለሆነ ነው እንጂ ሌላም አለ ማለት ነው። የዛሬውን ስራዬ ይሄ ይመስላል ማለት ነው። ይሄ ሁለት ቀን ሳይሄድ ቢዚ ሆኖ እየጠበቅኩ ነው እላችኋለሁ። እያበላሁ እገኛለሁ። እንዴት አያችሁልኝ? ሙክቴን ማለት ነው ሙክቴን እንዴት አያችሁልኝ? ጥጃም ገዝቻለሁ። በቃ ከአሁን በኋላ እርባታ ልሰራ ነው ማለት ነው። ምን ትሉኛላችሁ? ምን ትሉኛላችሁ? ደግሞ ላይክ፣ ሸር፣ ሰብስክራብ እያደረጋቸው አበረታቱ ማለት ነው ሀባይቦቼ። እገዙኝ ማለት ነው። እገዙኝ ስታግዙኝ እኔም እበረታለሁ። እንሻላ በራሴ አይዲያ በራሴ ቪዲዮ እሰራለሁኝ። እንግዲህ የካሜራ ጥራት የለውም፣ ምክንያቱም ስልኬ ሳምሰንግ ነች እና የቆየ ስልክ ናት። ሁኖም ግን ሰው ባለው ነው ይባላል ማለት ነው። ሰው ባለው ነው የሚሰራው እና ስለዚህ ባለኝ ነገር እሰራለሁኝ። አሁን ፍየል እና ጥጃ እያበላሁ ነው ያስ ጥጃይቱ እንዳውም ማለት ነው እንደውም ሙቅቱ መጥቶ ነበረ ሄደ እላችኋለሁ፣ ሄደ። ስለዚህ አበረታቱኝ ማለት ነው፣ ገዙኝ። ኢንሻ አላህ በራሴ አይዲያ መጣለሁ። ቀን በቀን የምሰራቸውን ነገር አካፍላችኋለሁ። እንደዚሁም ደግሞ ከሀገር የምንፈልጉት ነገር ካለው ወይንም ጥያቄ ካላችሁ ጠይቁኝ። የምጠይቁኝን ነገር እመልሳለሁ ማለት ነው፣ እመልሳለሁ፣ ወደኋላ አልልም። እና እንግዲህ ስራችሁ እንደዚህ ሆኗል። በቃ ኑሮ ውስጥ ሲመራችሁ ድግርግር ሲላችሁ ሌላ መፍትሄ ስታጡ ማለት ነው። በቃ የሆነ ለገበያ የሚሆኑ ነገሮችን ትፈልጋላችሁ ለመስራት ምናምን ማለት ነው። እንግዲህ ሙክት የገዛው ትናንት ጁምአ ነው። ቆይ ያሳያችኋለሁኝ። ትናንት ጁምአ ነው ማለት ነው የተገዛው። ጥጃይቱ እኳ እንደ አስራ አምስት ቀን ምናምን ሆኗታል ማለት ነው። እና እንዴት አያችሁኝ? እናንሳያችኋለሁኝ ላይክ ሸር ሰብስክራይብ ማይረሳ በረታቱኝ እና እንደምታዩት እንግዲህ ጥጃዬ እችን ትመስላለች ፈረንጇ ማለት ነው ፈረንጇችን ትመስላለች እዛ ጥቁር ወጠጥ ያለ ይሄ ግን ሙክት ነው ማለት ነው ሙክት ነው እኔ ካላየ እኔን ካላየ በቃ ይበላም ማለት ነው በቃ እኔ ጋር ነው ወንትን የሚለው እና ሳር እያበልኋቸው ነው እንደምታወት ሳር እያበልኋቸው ነው እዛው ቤት አካባቢ ነው። ይሄ ሚሚ እንደምታውት እ ወራጥዩ ማለት ነው። ይሄን ይመስላል ግዝግ ማለት ነው። ወራጥዩ ይሄን ይመስላል እንደምታውት። ፍየል ገዝቼ ለማታረፍ ማለት ነው። ለማታረፍ ፍየል ገዝቼ ነው። ጥጃይቱ የምትሸጥ ናት ለጊዜው። እንደዚህ በላልታ ምናምን የሚሸጡ ናቸው እላቸዋለሁ እና ትዝታ ያለባችሁ የከት ጥበቃ ትዝታ ያለባችሁ እንዴት ነው እንዴት ነው ትዝታ ያለባችሁ አላችሁ። እና እኔ ይኸውላችሁ ከትዝታ ወደ ማገድ ገብቻለሁ ማለት ነው። ሀገራችን ለሰላም ሰላም ያደርግልን። እና ባይ እንዳያችሁት ነው የሀገራችን ሁኔታ፣ ስራ ለመስራት ምናምን ትንሽ ከባድ ነው አየሩ ምናምንና፣ በዛ ምክንያት ስራ መስራት አልቻልኩም። በቃ ሲደብርኝ ምናምን፣ በቃ ሳይሄድን ፍየል ግዛልኝና ፍየሎች ይጠብቃሉ ምናምን አልኩት ማለት ነውና፣ እነዚህ ፍየሎች ገዛልኝ፣ ፍየል ገዛልኝና ጥጃይቱንም ገዝቶ ሰጠኝ ማለት ነው። ከዛ ዚህ የዘመድ ግቢ ነበረ። የግቢው ግቢው መኪናም ገስ ስለሚያገኘው ነው ስለሚያገኘው አልተሸጠም፣ ዝም ብሎ ነው ያለውእና እዛ ሳሩን ገዝተን እያበላን ነው። ላችኋለሁ ጫካ ነው፣ እንደምታዩት ጫካ ነው። እናአልሐምዱሊላህ ዋናው ነገር የሰው ልጅ ሰላም አፍያ መሆኑ ነው። የሚቀደመው ለሰው ልጅ ሰላም ነው። ሰላም ካለ ሁሉም ነገር አለ። ኑሮ ተወደደም አልተወደደም፣ ምንም ተሰራም አልተሰራም ይኖራል ማለት ነው። ለውጥ ነው እንጂ የማይኖረው ኢትዮጵያ ይኖራል። ስለዚህ ሀገራችንም የሚያስፈልጋት ምንድን ነው ትላላችሁ? ሰላም ማለት ነው። ሰላም ከተሆነ በጣም ሁሉ ነገር ቀላል ነው። አላ ሰላሙን ይመልስልን፣ ሀገራችን ሰላም ያደርግልን። ኢንሻአላህ ሰላም ካለፈልጋችሁበት ቦታ ሄዳችሁ ሰርታችሁ ትበላላችሁ፣ ምናምን እና ያ ነገር አለ ማለት ነው። እና ኢንሻአላህ ዱዓን እዳረግላችኋለሁ። እንደዚሁም ደግሞ ምን ልጠይቃችሁ ነበር፣ አበረታቱ አበረታቱኝ ማለት ነው። አበረታቱኝ፣ ይገዙኝ፣ ገዙኝ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ አጠናክሩኝ ማለት ነው። በራሴ ቪዲዮ መጣለሁ፣ በራሴ አይዲያ መጣለሁ። ስለዚህ ገዙኝ እላችኋለሁ፣ ገዙኝ ስታግዙኝ ነው የምጠነክረው። በሰው ቪዲዮ ካሁን በኋላ አልሰራም ብያለሁኝ። ስለዚህ እናንተ ምገዙኝ በራሴ አይዲ ያመጣለሁ እንሻላ አዳዲስ ነገሮች ይሰራለሁ። ወጣ እያልኩኝ ሀገር ማስጎበኛችኋለሁኝ። ያው የቤት ጠባቂ ስለሆንኩ ነው እና እነዚህን እየጠበቅኩ ነው፣ ስራ ስፈታ ማለት ነው። ሲደብረኝ በቃ እነዚህን መጠበቅ ደስ ይለኛል ማለት ነው። በቃ አይምሯቸው አይጨናነቅም እቤት ስትውሉ ማለት ነው። በቃ ነግቶ መሽቶ ቤት ከሆናችሁ ጭንቀት ነው የሚልክባችሁ ማለት ነው። ስለዚህ በቃ የሆነ ነገር መፍጠር አለባችሁ። ስለዚህ ነወኔ ደግሞ እየጠበኩ ያለሁት ማለት ነው። ያበረታቱ። ኢንሻ አላህ ሰላማችሁ ዝት ይበል። በሌላ ቪዲዮ እንገናኛለን። ቪዲዮው እየታየልኝ አይደለም። ኢንሻአላ አጋዙኝላችኋለሁ። አባዊ ቦቼ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱሁ